የጉራጌ ማህበረሰብ የመስቀል በዓል ሃይማኖታዊና ባህላዊ ትውፊቱን ጠብቆ ለዘመናት ሲያከብር ቆይቷል። የ2018 መስቀል በጉራጌ በቻሃ ወረዳ የፈረዚያ ቀበሌ የማዕከላዊ ኢትዮጵያ ክልል ከፍተኛ የስራ ኃላፊዎች፣ የሃይማኖት አባቶች፣ የተለያዩ አጎራባች አካባቢ ተወካዮችና የማህበረሰብ ክፍሎች በተገኙበት በድምቀት ተከብሯል። በበዓሉ መልእክት ያስተላለፉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጉራጌ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባልና የማዕከላዊ ኢትዮጵያ ክልል የሃይማኖት ተቋማት ጉባኤ ሰብሳቢ ብፁዕ አቡነ መልከ ጸዴቅ፣ መስቀል የሰላም ዙፋን የፍቅር መገለጫ እንዲሁም የእርቅ የአንድነትና የአብሮነት ምልክት በመሆኑ በዓሉን ስናከብር ይህን በማሰብ ሊሆን ይገባል ያሉት፣ መስቀልን ስናስብ የተከበራችሁ ወገኖቻችን ወንድሞቻችን ሰላምን ልናስብ ይገባል። ፍቅርን ልናስብ ይገባል። እርቅን ልናስብ ይገባል። አንድነትን ልናስብ ይገባል። ለዚህ መገለጫው የዛሬው በዓል ነው። የዛሬው በዓል በዚህ መሰብሰባችን የበዓሉ የት መጣ የክርስትና ሃይማኖት ቢሆንም የበዓሉ የት መጣ የኢየሱስ ክርስቶስ መስቀል ምክንያት ማድረግ ቢሆንም ነገር ግን መስቀሉ ሁላችንም ይሰበስበናል፣ በፍቅር ያገናኘናል፣ በእውነት ያስተሳስረናል፣ በሰላም ያጣምረናል። የተጣሉት እንዲታረቁ ያደርጋል፣ የተራራቁት እንዲቀራረቡ ያደርጋል፣ ልዩነትን ያጠፋል። የመስቀል በዓል አስተምሮ ሰላም፣ ፍቅር፣ መተባበርና መከባበር በመሆኑ ኢትዮጵያ አላትን ጸጋዎች ተጠቅመን ለመበልጸግ ልንጠቀምበት ይገባል ያሉት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው የዘንድሮ የመስቀል በዓል ታላቁ የኢትዮጵያ ሕዳሴ ግድብ በተመረቀ ማግስት በመሆኑ በዓሉ እጥፍ ደስታን የሚፈጥር ስለመሆኑ ተናግረዋል። አባታችን ቅድም እንዳስተማሩን መስቀል በውስጡ ትልቅ ነገር አለ ብለዋል። ትክክል ነው። መስቀል ኃይል ነው። ኃይል የሚባለው ፍቅር ነው ብለውናል። ኃይል የሚባለው ሰላም ነው ብለውናል። ኃይል የሚባለው መተባበር፣ በአንድነት መኖር፣ መከባበር፣ አንዱ ለአንዱ ማሰብ፣ ይችን የምታሳሳን አገር ተጠቅሞ መበልጸግ፣ ማደግ፣ ዜጎቿ ካሉባት ችግር መውጣት፣ ተከባብረን በሰላም እንድንኖር ይችን አገር እንድናበለጽግ፣ አሁን ካለንበት እድገት ከፍ እንድንል ነው እና ይሄን መስቀል ስናከብር ታላቁን የህዳሴ ግድብ ባስመረቅንበት ማግስት ስለሆነ የአሁኑ መስቀል ልዩ ያደርገዋል። እድሜ ሰጥቶን የምንቆይ ከሆነ የህዳሴ ግድብ ሲመረቅ ተጋባን፣ የህዳሴ ግድብ ሲመረቅ ልጅ ወለድን፣ የህዳሴ ግድብ ሲመረቅ እንደዚህ አይነት ስራ ውስጥ ገባው፣ የህዳሴ ግድብ ሲመረቅ እንደዚህ ነገር አረግኩ የምንልበት ዘመን ወደፊት ይመጣልናል። ይመጣልና የህዳሴ ግድቡንም መስቀሉንም ለማክበር ስላደረሰን ለቸሩ ፈጣሪያችን ለአምላካችን ምስጋና እናቀርባለን። በጋራ መስቀል ለጉራጌ ማህበረሰብ የመረዳዳት የመከባበርና ችግሮች ሲፈጠሩ በጋራ የሚፈታበት በመሆኑ ሃይማኖታዊ አስተምሮንና ባህላዊ ትውፊቱን ጠብቆ ማስቀጠል ይገባል ያሉት ርዕሰ መስተዳድር ዶክተር እንዳሻው ጣሰው ጉራጌ መስቀል በዓልን ሲያከብር ከመጀመሪያው ጀምሮ የነበሩት ባህልና እሴቶች አሉ። ቀደም አባታችን እንዳስተማሩ ሁሉ ሰው የሚገናኝበት፣ የሚፈቃቀርበት፣ የሚረዳዳበት የከተማው ማህበረሰብና የገጠር ማህበረሰብ በስፋት የሚገናኝበት፣ የሚነጋገርበት፣ የሚመካከርበት፣ እድገቱን የሚወያይበት በመሀል የተፈጠሩ ችግሮች ካሉ የሚፈታበት ባህል ነው እና ይህም ባህል እያጠናከርን መሄድ ያስፈልጋል። ባህሉንም በሃይማኖት ያለውንም ትውፊት ሁለቱንም እያጠናከሩ መሄድ አጠቃላይ ለምንሰራቸው ስራዎች እጅግ በጣም ይጠቅማልና ሁላችንም በተሰጠን ምክር፣ አባቶች በሰጡን ምክር፣ የመንግስት ኃላፊዎች በሰጡን ምክር ተጠቅመን አካባቢያችንን በደንብ እንድናለማ ከሁሉም ማህበረሰብ ጋር በሰላም እንድንኖር እንድንተሳሰብ ለሁላችሁም መልእክት እያስተላለፉ ይሄ አሁን የምናከብረው መስቀል ለሁላችንም የሰላም የፍቅር፣ የአንድነት፣ የመተሳሰብና የእድገት እንዲሆንልን እመኛለሁ። አመሰግናለሁ። የዘንድሮ የመስቀል በዓል የጉራጌና የምስራቅ ጉራጌ ዞኖች ከወልቂጤ ዩኒቨርሲቲ ከጉራጌ ልማትና ባህል ማህበር እንዲሁም ከቻ ወረዳ አስተዳደር ጋር በመተባበር በፈረዝ የቀበሌ በድምቀት ተከብሯል።